አንቺ ጋር ከመጣ በኋላ ያበቀለው አዲስ ባህሪ ካለ ትጠየቂያለሽ ጠዋትና ማታ በንዝንዝሽ በጭቅጭቅሽ የሆነን ሰው በሽተኛ አድርገሽ ከሆነ ትጠየቂያለሽ ሰው የራሱን የቤት ስራ ጥሎ የሌላውን ስራ ለዚህ ነው ባይብል አይኑ ውስጥ ያለውን ግንድ ነው መጀመሪያ ያስወጣ ማን የሰጠሽ ስቀይሪ ልጅ ብሎ ማን ሰጠሽ ተቀበይ ነው የተባለ አንዳንድ ሰው ከመገባቱ በፊት የነበረውን በጎ ቃል ፖዚቲቭ ነገር አክብሮት ልክ ካገባ በኋላ ከቶክሲዶ ጋር ውልቅልቅ አድርጎት ይጥለውና ራቁቱን ይሆናል ሌላ ሰውዬ ከዛ እንዴት ይኖራል ህይወት በጣም ከባድ ይሁ። ኃይለኛ የሆነ ስድብ የሚሳደቡ ፊዚካል አቢውዝ የሚያደርጉ ሴክሹዋል አቢውዝ የሚያደርጉ ቨርባል አቢውዝ የሚያደርጉ ቁጥር ስፍር የሌላቸው ሰዎች። አንዳችሁ አንዳችሁን ለማስረዳት ከመሞከራችሁ በፊት አንዳችሁ አንዳችሁን ተረዱ ነው። አሁን በጣም ብዙ መከራ ውስጥ ያሉ ሰዎችን በዚህ ሰዓት ስናወራ ይሄ የእኔ ጉዳይ ነው የሚሉ ሰዎች አሉ። ልዩነት መኖሩን ማወቅ፣ ያን ልዩነት እንዴት እንደምናዋድደው፣ ሜሬጅ የሚያስፈልገው ይሄ ነው። የምትገቢው ለአንቺ ለመኖር አይደለም። የሚገባው ለራሱ ለመኖር አይደለም። ለአንቺ ለመኖር ስትገቡ፣ ያቺ እሱ ለአንቺ አንቺ ለሱ ስትመጡ ያለችው ሴንተር ናት እኮ አሪፍ የምታደርገው ትዳሯ። ግን ገና ራስ ወዳድነቱ ያለቀቀው ሰልፊሽ ሰው ገብቶሻል። ምንም የማያቅ ሰው ከሆነ በጣም ነው የሚረብሸውና የሚረብሸው። ስለ ሜሬጅ በጣም ትንሽዬ ነው ውሃ ያስፈልጋል። እንደ መኪና መንዳት ለዋለው ለዚህ መኪና ስለፈለገ ሰው አትሰጪው። መንዳት ትችላለሁ የተብሎ ተብሎ መጠየቅ አለበት። ዝም ብሎ ብር ስላለው መኪና ገዝቶ ሰው መንዳት ይችላል አይችልም። ቢገባና ቢነዳስ አንደኛ ላይ የራሱ ህይወት አደጋ ውስጥ ነው፣ ሁለተኛ ውጭ ያሉትን ሰዎች በሙሉ ይጨርሳል። ዞሮ ዞሮ ወደ እኔ ስትመጪ እኔ ገብቶኝ አይደለም የገባሁት፣ አግብቼ ነው ይገባኝ። አግብቼ ሲገባኝ ለእኔ አይደለም ለካ የምኖረው፣ ለእሷ ነው የምኖረው ስለዚህ እኔን ማወቅ በጣም አይደለ እሷን መረዳትና በቃ እኔ አሁን ከዛ በኋላ ከገባኝ በኋላ ሰርግ ሁ ሴድ ይሄ ተደራርቦ የተነሱት ፎቶ ይሰጡኛል። ይሄ ይሄ ይ ምናምን ሳይንቦርድ ጻፍ ብለው ምጽፎ አንድ አይነት ጽሁፍ ነው። አንዳቸው አንዳችሁን ለማስረዳት ማስረዳት ከመሞከራችሁ በፊት አንዳችሁ አንዳችሁን ተረዱ ነው። አንድ አይነት ነው ምጽፎ ይሄ ከገባኝ ጊዜ ጀምሮ ያንን ሰው ማስረዳት አይደለ አታስረጅ መረዳት መድከም ነውበስ ማስረዳት፣ እስቲ እንነጋገር፣ ማስታወሻ ወረቀት ብንነጋገር፣ ኮሚቴ የሆነሽ ቤት ውስጥ ስብረሃ ነው የሚሆነው። በቃ የሚችለውን ማወቅ፣ የማይችለውን ማወቅ፣ የሚወደውን ማወቅ፣ የማይወደውን ማወቅ፣ የሌለውን ማወቅ፣ ያለውን ማወቅ። በቃ ባለው ነገር ትናት አሁን የሌለውን እኮ ነው አምጣ የሚሉት የሌለውን ኧረ ሴትዮ ሰውዬ የለም እኔ ልደቴን አያከብርም አለች እንዳይል እንትን አንቨርሳሪያችን ይደርሳል እንትናችን ወይ ዘሪ አልት ይቆ የእሱ ልደት ያቋሉ ያልኳት እንደት አያቆማል? ታዲያ አንቺን ከየት ሊያቅልሽ ነው? አዎ ምስኪን አያቀብናት ዲነር ምናምን ትልቅ ሆቴል አይወድሽ ካማን ካማ የማይወድ ሰውዬ ነው። በቃ ሰውዬው የሚወደው ስራ ነው። አርዶር ከር ነው፣ ባር ቦታ መግዛት ነው፣ ለልጆች ጥሩ ትምህርት ቤት እንዲማሩ መልፋት ነው፣ ገንዘብ ሜክ ማድረግ ምናምን በቃ ሲሊቨር ጃኬቱን ለብሶ ድግስም ሲሆን ምናምን ጥግ ይዘው ቁጭሎ በላ በላ አድርጎ ወደ ስራ ነው የሚሄድ። እሷ ደግሞ እናቴ ሸሚዙን ከፍቶ ኮት ለብሱን ከፍቶ ኮት ለብሶ ሻጤ ይዟት ሪላክስ አድርገው ምናምን ሄደው በማንኪያ ሹካ ምናምን ጨርቅ ዚ ላይ አድርጎ ምናምን ስትፈልግ፣ ይሄ ሁሉ ስቃይ ምንድን ነው ይላለስ። እሷ እኔ ስለማትወደኝ ነው ካለች እንዴት ነው የሚሆን? ስለዚህ ባሎቻቸው የሚወዱትን ማወቅ በጣም ሲምፕል ላይፍሽን ማድረግ ከፈለግሽ፣ ጤነኛ ሆነሽ መጨረስ ከፈለግሽ፣ ልጆችሽን ማሳደግ ከፈለግሽ፣ ደስተኛ ሆነሽ መኖር ከፈለግሽ፣ ምን ይችላል ምን አይችልም፣ ምን ያውቃል ምን አያቅም፣ ምን ይወዳል ምን ይጠላል፣ በቃ ከተረዳሹም እንደ አንቺ ባል አንደኛ የለም ዓለም። አሁን ችግሩ ሰውየው የማይሰጠውን አምጡ ካለ የማይችለው አበባ ጎዝጉዝ ምናምን፣ ሰውየው አበባም አበባ ማይወድ ሰውየ እኔ አበባ አስሜን ያስነሳል የሚል ሰውዬ እንዴት ይሆናል? በጣም አይወድም። አንዳንድ ሰው አይወድም። በቃ ተዛዝለኔትና ነገር ነገረኛ አሉን ካላልሽ በስተቀር ያለሽን ማወቅ ነው። በቃ ሰላም ነው። ይሄ ቀድሞ ነበር እንጂ መጥኖ ነው መደቆስ ሲያሉት እናቶች፣ አሁን ምን ያደርጋል? ድስት ጥሎ መጀመሪያ ነው ማወቅ ያለው። አሁን ዛሬ ያለገቡ ሰዎች በተለይ ነው የሚጠቅማቸው እንዴት እያደረገ ያለውን ሰው ይህችን ሴት እችላታለሁ ወይ ተፈላጊ ናት ተወዳጅ ናት በጣም ቢዚ ናት ትበራለች ብዙ ቱር ታደርጋለች ይሄን ሃንድል ማድረግ እችላለሁ ነው ወይስ መጀመሪያ ምቀኛ መሆን እኔ ከሩጫ አላስቀራት ነው ወይንስ ሰፖርት አድርጌ በደንብ ከዚህ በላይ አውትሻይን እንድታደርግ አረጋታለሁ ፈቃድ አለው ነፃነት አለው ምርጫ አለው ሰው የሚባለው ይሄ ነው ሰውን ለመያዝ እንዴት ነው ሃንድል ማድረግ ነፃነት ያለው ፈቃድ ያለው ምርጫ ያለው ሰው እኔ አይደለሁም። አምላክ እኮ ይሄን አይወስድበት ፈጣሪው ፈጣሪው የፈጠረው ይሄን አይነካበት አክብሮ ነው የሚይዝለት። እዛችሁ አይደላችሁ አሁን የሚደው? ለምንድን ነው ትዳሩ የሚተፋቸው መሰለሽ? እንደዚህ አይነት ሰዎች ያገቡትን ሰዎች የገዙ የሚመስላቸው ሰዎች አሉ። መኪና ሲገዙ፣ ቤት ሲገዙ፣ እቃ ሲገዙ፣ ሚስትም ግዝት ያደረጉ የሚመስላቸው ሰዎች አሉ። ፈቃድ ያለው ነፃነት ያለው ምርጫ ያለውን ሰው ቤታቸው አስገብተው አቢውዝ የሚያደርጉ ብዙ ሰዎች አሉ። አይቻልም። ወንጀል ነው እስር ቤት ነው የሚያስገባው። እኮ ሌላ ሀገር እኮ እስር ቤት በቃ ቢጫውን እንትን ለብሶ እስር ቤት የሚገባበት ነው። አይቻልም። የሰው ፈቃድ፣ የሰው ነፃነት፣ የሰው ምርጫ ማክበር አለብን። ማክበር አለብን። በስነ ሥርዓት ያገባ ነው። በጣም ያዋርዱ ኃይለኛ የሆነ ስድብ የሚሳደቡ ፊዚካል አቢውዝ የሚያረጉ፣ ሴክሹአል አቢውዝ የሚያረጉ፣ ቨርባል አቢውዝ የሚያረጉ ቁጥር ስፍር የሌላቸው ሰዎች እኔ ከሚስቴ ጋር ተሰዳድበን አለም የተገናኘ ነው ፍቅር ተነጋግረን ነው በጎ ተነጋግረን ነው። ከዛ ከተጋባን በኋላ እንዴት እሱን ቀይራሉ? አንዳንድ ሰው ከመጋባቱ በፊት የነበረውን በጎ ቃል፣ ፖዚቲቭ ነገር፣ አክብሮት ልክ ካገባ በኋላ ከቶክሲዶ ጋር ውልቅልቅ አርጎት ይጥለውና ራቁቱን የሆነ ሌላ ሰው። ከዛ እንዴት ይኖራል ህይወት? በጣም ከባድ ሆነ። ስለዚህ ዞሮ ዞሮ ቤትን እኔ ስገባ ስገባበት ገብቶኝ አልገባውም። ከገባ በኋላ ገባኝ። ሚስቴን ለማስረዳት ሞከር፣ ተውኩ እንዲታስረዳ ነበር። አዎ እንዴ፣ ለሊት ቁጭ ብሎ ያደረን በትማት ጊዜ ያለ ልበላት እንዴ ብዬ ነገር ላርጋት እንደ ብዬ አውቃለሁ። ገብቶሻል። ወንድነት መጥቶ የሆነ ነገር መሆን በጉልበት አይደለ። ለካ እውቀት ጉልበትን ይቀንሳል። እያወቅሽ ስትመጪ ጉልበት እየቀነስ ስትመጫለሽ። ሁል ጊዜ ማይንድሽ በእውቀት ሲሞላ ኃይል መጠቀም ታቆሚያለሽ። አሁን ኃይል የሚጠቀሙ ሰዎች ችግራቸው የእውቀት ችግር የያዙትን ሰው አለማወቅ። የያዙትን ሰው ሲያውቁት ጉልበት መጠቀም ያቆማሉ። ፍቅር ነው ያንን ሰው ሊገዛው የሚችል። ፈጣሪው እንኳን የተጠቀመበት ኃይል ፍቅር። አልቻለም፣ ሞክሮታል። በእሳት አጠፋው፣ በውሃ አጠፋው፣ በህግ ምናምን አሰመረ። ለሰኞ ማክሰኞ አልቻለውም። ቃጤ በጣም አለ። ስለዚህ ከዚህ ሁሉን እኔ ልውረድ ብሎ መጣና ሞተለት። ፍቅር፣ በፍቅር ነው ሰው የሚያዘው። ስለዚህ እንደዚህ ሲሆን ነው ጥሩ። ዞሮ ዞሮ እኔ ብዙ አንድ አራቱን ዓመት ምናምን ደከመኝ፣ ከዛ ገባኝ። ከዛ በኋላ የምለውጠው ነገር የለ፣ አለቀ። ያደገች ልጅ ናት። እኔ ጋር የመጣችሁ እንጂ የማሳድጋት አይደለች። ምን እንዳላት፣ ምን እንደሌላት በቃ እሱን ካወኩ በኋላ እኔ የምቀይረው አይደለም። አሁን በጣም ብዙ በከራ ውስጥ ያሉ ሰዎችን በዚህ ሰዓት ስናወራ ይሄ የእኔ ጉዳይ ነው የሚሉ ሰዎች አሉ። ቁጭ ብለው ባሎቻቸውን ለመምከር የሚፈልጉ፣ ሚስቶቻቸውን ቁጭ አድርገው ለመምከር የሚፈልጉ ሰዎች ማቆም አለባቸው። ማንንም ሰው ልጅ በምድር ላይ የተሰጠሽ አንድ ሰው አለ የምትቀይር። የአንድ ሰው ልጆች አደሉ ባልሽ አይደለ። እቺ አምለሰትን ብቻ ነው መቀየር። እሷን መቀየር ትችላለች። የእሷን ሀሳብ መቀየር ትችላለች። የእሷን ውሳኔ መቀየር ትችላለች። የእሷን ፍላጎት መቀየር ትችላለች። ከአንቺ ውጭ ያለን ሰው ግን አትችይ፣ አልተሰጠሽም። አሁን ሰው መሰ መከራ ይበላው ያልተሰጠው ነገር ውስጥ ገብቶ። ማን የሰጠሽ ስቀየሪልኝ ብሎ ማን ሰጠሽ? ተቀበይ ነው የተባለሽ ተቀብለሽ ስትኖሪ ኖሪ ያለውን አንቺ ጋር መጥቶ ኑሮ የጀመረ ሰው የለ። የኖረ የነበረ ሰው ነው ያገባሽው። በጣም ያንን ሰው እየኖረ የነበረን ሰው አግብተሻል። አንቺ ጋር ከመጣ በኋላ ያበቀለው አዲስ ባህሪ ካለ ትጠየቂያለሽ። ጠዋትና ማታ በንዝንዝሽ፣ በጭቅጭቅሽ የሆነን ሰው በሽተኛ አድርገሽ ከሆነ ትጠየቂያለሽ። በአንቺ ምክንያት ከሆነ ማለት ነው። የነበረ ከሆነ ግን የአንቺ ጉዳይ አይደለም። ኦሬዲ ተወቅሮ ነው የመጣው። እናትና አባት አለ፣ ማህበረሰብ አለ፣ እምነት ተቋም አለ፣ ትምህርት ቤት አለ፣ ሚዲያ አለ። ተሰርቶ የመጣ ሰውዬ ጂሼ ሲጋው፣ እሱን አበጃሽተሽ መጠቀም ነው፣ ራስ ላይ መስራት ነው። አሁን ብዙ ሰው የራሱን የቤት ስራ ጥሎ የሌላውን ስራ። ለዚህ ነው ባይብል አይኑ ውስጥ ያለውን ግንድ ነው መጀመሪያ ያስወጣ። ወንድ ና ምን ጉድፍ እዚ ላውጣልህ? እሱን ተው፣ ግንድ ራሱ ውስጥ ያለውን ግንድ እሱን አውጣ። አይቻልም። የጠቢብ አይን በራሱ ላይ ነው ነው የሚል ጠቢብ ከሆንሽ ራስሽን ነው የምታየው። በቃ ጠዋትና ማታ ማስተካከል ያለብሽ ራስሽን ነው። በቃ ያለሽን ነገር አውቀሽ፣ አቅምሽን አውቀሽ፣ ጉልበትሽን አውቀሽ ማረግ የምችውና ማችውን ነገር አውቀሽ መኖር ጀምሪ። አንደኛ የራስሽን ላይፍ በጣም ቀላል ታደርጊዋለሽ። ሁለተኛ አካባቢሽ ላይ ያሉት ሰዎችን ሰላም ትሰጭ። በህይወት ኑሪ ብቻ የማይለወጥ ነገር የለም። ጊዜ የማይፈታው ነገር የለም። እግዚአብሔር የማይሰራው ነገር የለም። ብርቅ የሚያደርጉ ሰዎች አሉ። ምን ማለት ነው? እንዴት ነው የማትጠይው? ሁለት ተቃራኒ ጾታ እኮ ነው የተጋባው። ወንድና ሴት መሆንሽ ራሱ እኮ ያጋጨሻል። የቤተሰብ ልዩነታችን ያጋጭናል። ፕሮፌሽናችን ያጋጨናል። ፍላጎታችን ያጋጨናል። ምርጫችን፣ የሚያጋጩን ብዙ ናቸው እኮ። ምንድነው ብርቁ? የራስሽን ድርሻ ብቻ መወጣትሽን እርግጠኛ፣ ወይ አሪፍ እናት ነኝ፣ ወይ አሪፍ ሚስት ነኝ፣ ወይ ለባሏ የምትገዛ ባሏን የምታከብር ባሏን የምታረም ፔሪድ። ያንቺ ድርሻ ይብጭ። የጊዜ ለጊዜ ተሰጫለች። ጊዜ የሚሰራው ነው። ተኝተሽ ስትነሽ፣ ሀሳብሽ ተቀይሮ አያውቅም። ተናደሽ ምናምን በቃ በማግስቱ ሌላ ነው። ጊዜ ይባላል። እሱ ደግሞ እግዚአብሔር የሚባል አምላክ አለ። የማይሰራው ነገር የለም። ኤል ሻዳይ ነው።